ገባበሉ የአብሬሽ እና የሩታዬ በጎች ማለት ነው። ያው እኔ እንግዲህ ለሩታዬ እኔ በግ አይደለሁም ግን ለሩታዬ አንበሳ ላወርድ ነው ማለት ነው። ስንት ነው አንበሳ? አንድ ሺ ሪያል ነው። በነገራችን ያው ሶስት መቶ ሪያል አለች ማለት ነው። ለሩታዬ እኔ እንደምታውት አንበሳ ላወርድ ነው ማለት ነው። የሩታዬ እና የአበጋዝ በጎች ገባገባበሉ፣ አንበሳ እየገዛችሁ አበባውን እያዘነባችሁ ጫጭቱን እያወረዳችሁ ዶሮም እንዳይቀር፣ ነጩ ዶሮ፣ አውራ ዶሮ፣ ቀዩ ዶሮ በቃ እንዳይቀር ማለት ነው። አንበሳውም እንዳይቀር ብለናል። ሌላ ምን አለ የሚላቅ ጠያራውም እንዳይቀር እንዳይቀር ምንም ነገር እንዳይቀር። ሩታዬ ማሸነፍ አለባት ማለት ነው እንደምታወት እንግዲህ ይታያችኋል አይደል? አዎ መቶ መቶ 100 ሪያል። ያው እንግዲህ ሳውዲ እንዳለ ታውቃላችሁ። አው እኔም ማፈላለግም ከፈለጋችሁ ማለት ነው እና 300 ሪያል አለ ማለት ነው በሶስት መቶ ወሪያል ምን ልግዛበት ለሩታዬ ማለት ነው። ለሩታዬ አንበሳ ላወርድ ነው እንግዲህ በዚህ ማለት ነው። ይሰጠኛል በቃ፣ በሶስት መቶ ወሪያል ይሰጠኛል አንበሳው። ግን አንድ ሺ ከአንድ ሺ በላይ ይመስለኛል ማለት ነው እና ለሩታዬ እንግዲህ አንበሳ ላወርድ ነው ማለት ነው። ጌም ጨዋታ አለባቸው ሁለቱ አንድ ናቸው ባይዘወይ ማለት እና፣ በጎችዬ አብረሽና ሩታ እየሸቀኑባችሁ አይደለም፣ አይደለም፣ እየተጫወቱ ነው። እና አብረሽና ሩታ እንግዲህ ጌም አላቸው ዩቱብ አልጠቅማቸው ብሎ የዩቱብ በር አልጠቅማቸው ብሎ በቲክቶክ መጥተዋል። አሁን ጌም ሊጫወቱ ማለት ነው። በነገራችን ላይ አንበሳ የማወረዱ ዶሮ የማወረዱ የመዲያም በጎች ናቸው፣ የሚያወርዱት ሌላ ሰው አደለም ውዶችዬ ማለት ነው። በአበጋዝም ላኩ፣ በአቤላ ምላኩ፣ በማርቆስም ላኩ የሚያወርዱት አንበሳውን የመዲያም ቅመሞች ናቸው። ልንገራችሁ ብዬ ነው ያው እንዳይጠፋችሁ። እንዴት ናችሁ ግን ተናፍቃቸውን። እውነት አስጠላኝ፣ እኔ ውሸት አልወድም። በቃ ውሸት አልወድም። እውነት ደስ ይለኛል። ባይዘ ወይ ማለት ነው። ውሸት አልወድ፣ ጭቆን አልወድ፣ ምን አልወድ፣ በቃ እውነት እውነት ነው። ደስ የሚል የለው ዛሬ የጠፋት ማለት ነው። በፍቅርዬና በፉፍዬ የምሰራለሁ ብዬ ቪዲዮ አልሰራሁም ማለት ነው። የፍቅርዬና የፉፉ ደጋፊዎች መገረፍ አለባችሁ እውነት ለመናገር ማለት ነው። እና በእነሱም ምለዋለይ ማለት ነው። ሲቀጥል ሲቀጣጥል ምን መሰላችሁ አንበሳ ማወረዳችሁ ላብሬሽና ለሩታ አንበሳ ወረዴ ዶሮ ጠየራ ወረዴ ሳይክል የሚወርዱት የመዳን በጎች ናቸው። በማርቆስም ወረደ በአቤል በኢንተርንትሜንትም ወረደ በንትና የሚያወርዱት የመዳም አንበሳው የመዳም ቅመሞች ናቸው። ያኔ የበጎቹ ማለት እና ልንገራችሁ ብዬ ነው። እንግዲህ አሁን እኔም ሶስት መቶ ሪያል ያላለ ማን አለ? ሶስት ሶስት አድርገን አንድ አንበሳ እናሩ። እንደዚህ እያሉ እኮ ነው። እኔ መቶ ትላላችሁ፣ ጫልቱ መቶ ትላላችሁ፣ ደመቀች ሁል መቶ ትላላችሁ፣ አስካለች መቶ ትላላችሁ፣ ሀያት የሩታ ጠበቃ የአብሬሽንትን እያሉ መቶ መቶ እያሉ አስር ሰው መቶ መቶ ካወጣ አንድ ሺ ይሆናል ማለት ነው። በአንድ ሺ አንድ መቶ ወይም በአንድ ሺ አንድ አንበሳ ያወርዳል። ቀላሉ እንደናንተ ማለት አንድ ሰው መቶ ካወረደ አንድ ሰው መቶ ካወጣ ሌላው መቶ ሲያወጣ ቀላል ነው ማለት ነው። መቶ ምን አላት ወላ በቃ አውርዱ፣ ልቀቁባቸው አንበሳ ማለት ነው። በቃ ልቢያስ እናንተ መቶ መቶ አድርጋችሁ ስታወርዱ እነሱ ተጠራቅሞ ለእነሱ ይጠቅማቸዋል ማለት ነው። የቤት ኪራይ ደርሷል አሁን የዩቱብ ብር አልጠቀማቸውም መሰለኝ። ምክንያቱም ሩታዬም አሁን በጣም አርቲፊሻል እያበዛች ነው ማለት ነው። ገባቷል። ፀጉሯንም እያበዛች ነው መቀያየር ቀለሙ አርኪ መቀጠሉ እንደገና በጋዚ ደግሞ ለሄርሜን ለማልበሱ ለሄርሜን ለማብላቱ እንደዚህ ማለቱ በቃ በጣም ብዙዎች ስላለባቸው፣ እናንተ ደግሞ የዩቱብ እንትን ብሎ ደግሞ በቲክቶክም ገቢ ማድረግ አለባችሁ አ የአረብ ሀገር በጎች በቲክቶክም ገቢ ማድረግ አላችሁ። ይገርማችኋል። የአረብ ሀገር በጎች ለቡታ ጅራ ዩቱበሮች ብር የሚያሰባስቡት በብዛት ሙስሊሞች ናቸው። ምን ነው መስጅድ የምታሰሩ ይመስላችኋል እንዴ? መስጂድ አይደለም እኮ ለእነሱ ገቢ የምታደርጉት መስጂድ አይደለም እንትን የምታሰሩት ማለት። በነገራችን ክርስቲያኖችን አደንቃቸዋለሁ። ማለት ብዙ አይደሉም። ኮሜንት ላይ ካያቸዋቸው ብዙ ክርስቲያን የለም። በጎቹ በጣም ሙስሊሞች ናቸው ማለት ነው። እናንተ ሞኝነት አበዛችሁ በጣም ማለት ነው። እና ቲክቶክ ላይ ራሱ የእነሱን ቪዲዮ የነሱን ፎቶ እየተጣጠፉ የሚጃጃሉት በብዛት ሙስሊሞች ናቸው። ሌሎች ስራ አላቸው ጎበዞች። እንደዛ ነው የምንድን መልከስከስ አው እነዚህ ሙስሊሞች በጎች ይልከስከሱ ማለት ነው። እና በብዛት ገንዘብ የሚያወጡት በብዛት በብዛት ገንዘብ የሚልኩት ለቡታጅ ዩቱበሮች በብዛት ሙስሊሞች ናቸው። ቪዲዮ የእነሱን ፎቶ የእነሱን የራቆት ፎቶ እየለጠፉ የሚጃጃት በብዛት ሙስሊሞች ናቸው። ሀራም እና ሀላል እንኳን እየታቸው አታውቁም። እንደ እናንተ በጎች አሰዳቢዎች ማለት ነው። በብዛት ደግሞ ምንም የሚሉት መሰላችሁ? በብዛት ደግሞ ኬክ እንደዚህ ካላውን ቸኮሌት እና ደርድረ የሚቆርሱ በብዛት እነሱ ናቸው። ማሻላ ያዑዝ ቢላህ እናንተ አሰዳቦች ማለት እናንተ ባንበሳም መጡ በጠያራም መጡ በዩቲዩብ መጡ በቲክቶክ ያው እናንተ ለመብላት ነው። ሌሎቻችሁም ክርስቲያኖችም ሙስሊሞችም ለነሱ ገቢ ከምታደርጉ ቤተክርስቲያንና መስጅድ ብትሰሩ ጥሩ ነው ማለት ምስኪን ብትረዱ ያዋጣቸው። ለእናንተ ምክር ያስፈልጋችሁ፣ ደንቆሮ እሲ ቀጥ ሲቀጣጥል ማለት ነው። እንግዲህ ፍቅር እየናፉፉ ቪዲዮ ፉፉ እና በጋዝጋ ቪዲዮ ሰርቷል ማለት ነው። ፍቅርዬን ደግሞ ከእሱ ጋር መጣች። በቲክቶክ ነው እንግዲህ ማየው ማለት አንዴ አረገዘች፣ አንዴ ደግሞ የሆነ በቃ የሆነ በቃ የምታደርጉት የሆነ በቃ አረ ይደብራል እውነት ፈንዱሻ ፋሚሊዎች አሁን እያደረጋችሁ ያላችሁት በጣም ነው የሚያስጠላው። በቲክቶክ ነው ማያችሁን አለፍ አለፍ ስል በቃ በጣም ያን የምታደርጉት ነገር በጣም ነው የሚያስጠላው። በተለይ ሴቱ ናቸው ደግሞ ፍቅርን በቃ የሆነ። የምታደርጉት አንዴ እንደዚህ ቅርብ እያደረጋች የሆነ አንዴ ደግሞ ከዳቦ አምጣ ገብ የምታመለክቱ አላቸው፣ ሰዋት ምንድን የምትጽፉት እራሱ ምናምን በጣም ነው የሚያስጠላው። ማለት ሴት ሆናችሁ እንደዚህ አይነት ነገር ባታደርጉ ጥሩ ነው። ወንድ ወንድ ነው ባይዘ፣ ወይ ማለት ነው ወንድ ወንድ ነው ያፈለጋችሁትን ብታደርጉ ምን ብትሉ፣ ወንድ ወንድ ነው ግን ሴትን ልጅ እንደዚህ ማድረግ ምናምን ተገቢ አይደለም። እኔ ፉፉም ወንድሜ ፍቅር እየምነው እና ሁለታቸውንም እንደዚህ ማድረጉ ጥሩ አይደለም። የፉፉዬንም ና ተመዘቀዝቁ ደደቦች አላችሁ። ደግሞ ፉፉን የምትሳደቡ ሌላ የሆነ ስድ የምትሳደቡ አላችሁ። ይቅርባችሁ፣ እውነት ይቅርባችሁ። እናንተ ስለተስደደባችሁ ምናምን እናንተ ነው የምትጎዱት እንጂ ፍቅርን ወይም ፉፉን የምትጎዱት የለም። እነሱ እየሰሩ ነው። በቃ እነሱ ይሰራሉ። እናንተ እዚህ ትባላላችሁ፣ ትሳደባላችሁ፣ ምናምን ነገር ማለት ነው። እንደው ግርም ነው የምትሉኝ እና ለማንኛውም የፍቅር የእና የፋሚሊዎች ባይዘዋ ወዳችኋለሁ ሁላችሁንም የምታደርጉት ነገር ግን በቃ ይደብራል ሚሆነት በፍቅር ላይ የምታደርጉትና በፉፉ ላይ የምታደርጉት ነገር በጣም ያስጠላል። ተው ይቅርባችሁ። እውነቴን ነው የሚያምርባችሁ በአንድ ስትሆኑ እና እነሱ ነገ ጠዋት ታርቀው ይመጣሉ ማለት አብረው መኖር ባይችሉም ያኔ ሰላም ያን ፈጥሮ ይመጣሉ። እናንተ ወደኋላ ትቀራላችሁ ተቀራላችሁ ማለት ነው። እንደዛ ነው ላችሁ፣ ያለው ካልሰማችሁ እንግዲህ ምንም ማድረግ አይቻልም። እኔ ግን ከዚህ ውጭ ነኝ። ፉሁንም ከመሳደብ ፍቅርንም ከመሳደብ ውጭ ነኝ። እናንተ እኔ ዳር የቁሜ እመለከታለሁ ማለት ነው። ዋናው ነገር እንደዛ ነው ላችሁ። ፍቅርዬ እሱ ጋር ብትመጣ ቪዲዮ የሰራች እንጂ ሌላ ነገር የለም፣ ከአሌክስ ጋር እንዲሁም ትናንትና ተደባደቡ ምናም እንደዛ ነገር አለ። ትናንትና በማን ቤት ነው የመጣችሁ? እንደዛ ነገር አለ ያኔ ከአሌክስም ጋር ያው የሆነ እንደ ቦክስ ነገር ምናምን ነበረ። እንደዛ ነገር ያ ተገናኝተው ነበር ማለት ነው። በቃ ያ ስራ ነው። ባይዘ ወይ ማለት ነው ስራ ነው ስራ ነው ልበላችሁ ወይስ ዝም ብዬ ላጨብጭ ማለት ነው? ይሄን ውሸት በጣም የሚያስጠላኝ ለዛ ነው። እና ስራ ነው በቃና አትረብሹ። ፉፉዬም ደግሞ አበጋዝ እንግዲህ ይመቶኪ አክብረው ለታልባት እናመሰግናለን አበጋዝዬ ማለት ነው እናመሰግናለን እንደዛ ነገር ጎበዝላችሁ ባይዘ ብታጅሯችሁ እርስ በርሳችሁ ያው በጎቹን ብትበሉ እርስ በርሳችሁ እንትን ትላላችሁ ማለት ያው በጎቹን ብታጃጅሯችሁ በጎቹ። አበጋዝማ ድራማውን ቀጥሏል። አሁን ደግሞ ሆቴል ምናምን እየታገኘች ምናምን ውሸት ውሸት። እንዴት ነው እናንተ? ካሜራ ተደቅኖ ሆቴል ካሜራ ተደቅኖ ሩታን ጠበቀች ነው። ውሸት ነው፣ በቃ ውሸት ነው። እናንተ ደደቦች ማለት እና አሁንም ደግሞ የዩቱብ ባልበቃቸው ብሎ በቲክቶክ የመዳም በጎችን የአረብ ሀገር ገረዶችን ሊበሏቸው ነው ማለት ነው። በሉ እንግዲህ ለሩታየ እንግዲህ ያንቺ ያልሆነ ቀሚስ ይበጣጣስ። እነዛን በቲክቶክ እንግዲህ ጌሙ እነ ጎጃሚም እንግዲህ ዘራፍ እያሉ ነው። አንቺ ዘራፍ የምትይ ከሆነ ለአበጋዝ እኔ ደግሞ ዘራፍ በይ። በነገራቸው ላይ ጌሙን የምታሸንፈው ሩታ ነች። እውነቴን ነው የምላቸው። ያው የመዲያን በጎች ሁለቱም ቡድን፣ ከአብረሽም አንበሳ የሚያወርደው የአረብ አገር ገረድ ነው፣ ለሩታም በግ የሚያወርደው የአረብ አገር ገረድ ነው። ለራሱ የማይሆንለት ለሰው የሚኖር ማለት ነው ገባቷ አይደለም። ለሷ በአንድ ሺህ ደሞዝ በአንድ ሺህ ሪያል በአንድ ሺህ ድርሃም ከሰው ቤት ተቀጥራ እየሰራች፣ ለሀብታም ግን አንበሳ ካላወረድኩ ብላ ትፍጨረጨራለች የአረብ ሀገር ሴት ማለት ነው። ሁሉንም አይደለም። ያኔ በጎቹ ማለት እና አብሬሽም ጋር የሚያወርዱት የአረብ አገር ገረዶች ናቸው። ሩታም ጋር የሚያወርዱት የአረብ ሀገር ገረዶች ናቸው እንጂ እዚህ ከአውሮፓ የሚኖር የሆነ ስራ ያለው ተዝናንቶ የሚኖር ምናምን አይደለም። በቃ አሩታም ጋር አብሬሽም ጋር የሚያወርዱት የአረብ ሀገር ገረዶች ናቸው። ለእነዚህ ልጆች ጌም የሚያወርዱት እነሱ ናቸው። ይህ ሁሉ በቃ ሞ ለአብሬሽን ና ለሩታ ለነ ብሩክን በሉ ለነ ሀይሚን በሉ ለአብሬሽን በሉ ለሩታን በሉ ለንትናን በሉ ለንትናን በሉ አንበሳ የማወረዱ ጠያራ የሚያወርዱት የአረብ ሀገር ገረዶች ናቸው። ገባችሁ አይደለ? እና እንጂ የሆነ ደሞ እዚህ ያለው በቃ ቀብራራ ምናምን የሆነ በቃ አውሮፓ ሚኖር ነው። ለሀብታም ይሰጣል፣ ሀብታም ይጋብዛል ይባላል ማለት ነው። እኔም እንግዲህ ያው ከነሱ መሃል አራ አይደለም ምን ማይ ፍሉስ የኔ ብር ማለት ነው።